አሰላሙ አሌይኩም ረህመቱላሂ በረካቱሁ። ውድና የተከበራችሁ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከእኔ ጋር ሰላም ነኝ። አልሀምዱ ሊላህ። ዛሬ ደግሞ በተለየና በአዲስ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው በውቢቷ መካነ ሰላም ከተማ በመስጂደ ኑር ኢማሙን ጨምሮ ያሉ ሙስሊሞች ተገለዋል፣ ማለት ነው በታጣቂ ኃይሎች መገደላቸው ተሰምተዋል ማለት ነው። በጣም የሚያሳዝን ዜና ነው ዛሬ ይዤላቸው የመጣሁት ከምን በላይ ነው የሚያሳዝነው የሚቆረቆረው ማለት ነው፣ በሀገራችን ላይ የተካሄደ ያለው ነገር። ከዚህ በተጨማሪም ደግሞ በአጅባር በተንታ እንዲሁም በማሻ እና አካባቢዋ የተፈጠሩ ያሉትን ችግሮች እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሸር፣ ሰብስክራ እያረጋቸው አብራችሁን ቆዩ። ሁሉንም የሚያስደምጣቸው ይሆናል። ቀጥታ ወደ ቪዲዮ። ኢና ሊላሂ ወኢና ኢላሂ ራጅኡን። ወደ አማራ ክልል እየተሰማ ያለው ነገር እጅግ የሚያሳዝን ሆኖ ተገኝቷል። በአማራ ክልል መካነ ሰላም ላይ ታላቁ ኑር መስጂድ ላይ እየተሰማ ያለው ነገር እጅግ አሳዛኝ ሆኖ ተገኝተዋል። በመስጊዱ ላይ የሚገኙት ኢማሙንም ጨምሮ በመስጊድ ውስጥ የነበሩ ሙስሊሞችን ሁሉ የታጠቁ ኃይሎች መጥተው ገድለዋቸዋል። በአማራ ክልል መካነ ሠላም ኑር መስጂድ ላይ የተደረገው አሰቃቂ ግድያ በጣም ዘግናኝና በሁሉም ማህበረሰብ ሊወገዝ የሚገባ ትልቅ ወንጀል ነው። በዚህ አደጋ ሰለባ የሆኑ ሟቾችን አላህ ጀነተል ፍርደውስን እንዲወፍቃቸውና ይህን ድርጊት ያደረጉትን ደግሞ እዚሁ ዱንያ ላይ አላህ መቀጣጫ እንዲያደርጋቸው ሁላችንም ዱዓ በማድረግ ድምጽ ልንሆናቸውና ፍትህ ልናሰጣቸው ይገባል።